ቦዝ ነው የሚሉት ግን ስታነቡት ቦርስ ነው የሚለው። ከዛ ደግሞ እንደገና ቀይረውት አሁን የዛሬ 30 ዓመት 40 ዓመት የሚባሉት ደግሞ አፍሪካንስ ነው የሚባሉት። መቼም ዛሬ ስለነዚህ ሰዎች ላወራቸው የፈለግኩት ብዙዎቻችሁ የሰማችሁ ይመስለኛል፣ የሳውዝ አፍሪካው ፕሬዚዳንት ዋይት ሀውስ ሄዶ የደረሰበትን ቅሌት አያቸዋል። የተጠየቀው ኢንተርቪው በሉት እንጂ እኮ ለዓለም ሕዝብ በኢንተርቪው በካሜራና ማይክሮፎን አስቀምጠው ለማዋረድ ከአፍሪካ አንደኛ ሀብታም የተባለው ሀገር መሪ እንዴት አድርገው ለምንድን ነው? ከዚህ በፊትም ያደረጉት እሱ ሌላ ጉዳይ ነው፣ ራሱን የቻለ በፍጹም ከኛ ከአፍሪካዊ ጋር የማይገናኝ ጉዳይ ነው። በዩክሬንያው ፕሬዚዳንት ላይ ያደረጉትን የአፍሪካው እኮ እነዚህ ቦዝ የሚባሉት ነጮች ገበሬዎች መጥተው መሬት ቀምተው እዛ ያለውን ሰው ጨርሰው ጨርሰው በጉልበት ወስደው አሁን ሲጠየቁ ገዝተነው ነው ይላሉ። ከማንበስላቸው የገዙት ከነሱ ቀድሚ አያቶች ላይ ገዝተን ይህን ያክል ተሽጦልን ነው ብለው ሰርቲፊኬት አላቸው የመሬቱ። ሳውዝ አፍሪካዊ ጓደኛ አንዱ ጓደኛ ባለፈው አናገርም። እያንዳንዱ መሬት ውጭ ስትሄዱ ከተማ ስትወጡ ከተማ አትበሉት እንትን እኮ ነው ጌቶ ውስጥ ነው የሚኖሩት። ህዝቡ ጠቅላላ ተሰብስቦ አንድ ቦታ ያኖራቸውን በጠቅላላ መሬቱ የተያዘው በነሱ ነው በነጮቹ ነው። ታጥሯል፣ በአጥር ታጥሯል። የማይታረሰው በሺዎች ሄክታር የሚቆጠር የማይታረስ መሬት በአጥር ታስሮ ታስሮ ታስሮ ተቀምጧል። እሱን መልሱ እኮ አይደለም የማታርሱትን መሬት አካፍሉና እንግዛችሁ ከፍለን መንግስት ማለት ህዝቡ እኮ የህዝቡ ብር ነው። መንግስት ያለው ብር እኮ የራሱ ብር አለ ማለት፣ የመንግስት ብር የህዝብ ብር ነው እና መንግስት በህዝቡ ከፍሎ የተቀማው ህዝብ ከፍሎ ይግዛችሁ፣ የማታርሱትን ወይም ሞ የማትፈልጉትን ስለተባሉ የሰብአዊ መብታቸው ተነክቶ እያለቁ ነው። ጄኖሳይድ እየደረገባቸው እያለቁ ስለሆነ የአሜሪካ መንግስት እንዲሰድ እንዲ ወደ አሜሪካ እንዲመጡ በጠቅላላ ሀገር ውስጥ ያለውን ስደተኛ የያዘ እያባረን የአሜሪካ መንግስት እንዲመጡ ብሎ የስደተኝነት እንትን ይሰጣቸው። አይታችኋቸዋል፣ ሰዎቹን ሄዱና ተመልከቱም። እንደሚመስሉ እንኳን ስደተኛ አይደለም ሀይለኛ በቃ ደንበኛ ደንበኛ፣ ሀብታም ገበሬዎች ናቸው። እንትን እርሻቸውን ይሄ አልሳካህላቸው የለም። ለምንድነው አሁን ሳውዝ አፍሪካ ሄዳችሁ ብታዩት ፒክቸሩ ተቀይሯል። ምንድነው ይሄ ድሮ የሚያገኙት ፕሪቪሌጅድ ከመንግስት የሚያገኙ ድጎማ ሁሉ ቀርቶባቸዋል። እሱ እሱ ስለቀረባቸው በጣም ብዙ ችግር ውስጥ ገብቷል። በፊት ባሪያውን እያሰረ የገረፈ የጨቆነ እያሰራ ነበረ እንደሚኖረው እና አሁን ከትች ይሄ ታች ያለው ደሃው ነጭ ነው እምላችሁ በጣም ችግር ውስጥ ገብቷል። በጣም እና እነሱ ናቸው አሁን ምክንያት ፈልገው ብየሄዱ ኤምባሲ፣ የአሜሪካ ኤምባሲ ተሰልፈዋል፣ ለውድ ሊሄዱ ወደ አሜሪካ እሱን ነው ጄኖሳይድ አድርገሃል እያደረጋችሁ ነው ብሎ ሲሆነ እጅለው ይሰማነው አይደል? ይሲ ባለፈዎቹ ቪዲዮዎች ላይ ብዙ ጠቃቅሼላችኋለሁ እናንተ። እንዲሁም ትራምፕ ከመምጣቱ በፊት የሰራሁትን ቪዲዮ ተመልከቱ። ኦፕቲማስ የሚለውን ቪዲዮ እሱ ቪዲዮ ላይ ያልኳቸው ነገር እኛ ስፔሻሊ የአፍሪካ ህዝብ ትራምፕን አለ መፍራት ያለበት ከሱ ኋላ ያለ ፓወር ይዞ የተቀየመ የመጣ ኢሊዮን ማስክ የሚባል የሳውዝ አፍሪካ ነጩ ሰውዬ ሀብታሙ እሱን ሰውዬ ነው መፍራት ያለብን ብዬ የነገርኩህ እሱ ነው ገና ከስልጣን ላይ ከመውጣታቸው በመጀመሪያ ማዕቀብ ያስደረገው ሳውዝ አፍሪካ ላይ ከዛ ሁለተኛ አምባሳደሩን ያባረረው ከአሜሪካ የሆነ ንግግር ተናግሯል ሶሻል ሚዲያ ላይ ለቋል ብሎ ምክንያቱ እኮ እሱ ነው ከዛ ደግሞ አሁን ይባስ ብሎ ደግሞ እሱንም ሲያቅ ምንም ነገር ሳይፈጠር ሲቀር ነጮቹ እያለቁ ስለሆነ ብሎ ለትራምፕ ይነግረዋል። ትራምፕ ደግሞ የሰማውን ነገር ሁሉ በቃ ኮንስፓይሬሲ ይሁን ዲስኢንፎርሜሽን፣ ሚስኢንፎርሜሽን የሚባል ነገር የለም እሱ የሚቀርበውን ሰው የሚያምነውን ሰው የነገረውን ነገር ሁሉ ለሱ ትክክለኛ ኢንፎርሜሽን። ከዛ አይደለም ብሎ መከራከር አይቻልም። ከመጠን በላይ ፓወርፉል የሆነ ሰው እንዲህ አይነት እንትን ውስጥ የሚያምን ሰው ነው ያለው በዛሬ ጊዜ እና ያሳየውን ፎቶ እያንዳንዱ ፎቶዎች እሱ ሲያሳይ ሄጄ ሪሰርች ማድረግ ሞክሩ እያንዳንዱ ፎቶ ላይ ያቀረበው ይሄው ሲገደሉ ብሎ ያቀረበው ኮንጎ ላይ ባለፈው ይሄ የነገርኳችሁ ኤም 23 የሚባለው ወንበዴ ቡድን የሚጨርሳቸው ህዝቦች ሲቀበሩ የሚያሳይ ፒክቸር ነው። ፎቶ ቪዲዮ ደግሞ ብሎ ያሳየው ራሱ ገበሬዎቹ ባለፈው በ2023ና 24 ላይ ከ25000 በላይ ሰው ተገድሏል። ክራይም ነው የምላችሁ። እንግዲህ ኢትዮጵያ ውስጥ በጣም ክራይም አለ ብላችሁ ታስቡ ከሆነ ስሙ የምላችሁን፣ ሳውዝ አፍሪካ ውስጥ በአንድ ዓመት ውስጥ 25 ሺህ ሰው በወንጀል የተገደለው ንብረቱ የተቀመው አይደለም፣ ይ የዘረፈው አይደለም የምላችሁ ወይ ሆስፒታል የገባ የተገደለው። ከዛ ውስጥ አራት ነጭ ገበሬዎች ከ18 በላይ የሚሆኑ ጥቁር ገበሬዎች ተገድለዋል። አሁን ስለነዛ አራቱ ነጭ ገበሬዎች ነው የምናወራው ያለን። እንዲህም እንዲወራ የሚያደርገው ማን ነው? አቶ ኢሎን ማስክ ነው። ለምንድን ነው ይሄ ሰውዬ ይህን ያክል በጣም አገሩን እንትን ያለው ብዬ እንዴት ሰው ተወልዶ ያሳደገውን አገር እንደዚህ። ለካ ራሱ እሱ የተወለደው በአፓርታይድ ጊዜ ነው። ለቆ የወጣውም አፓርታይድ ሳይወጣ ነው። እሱ ሲወጣም አፓርታይድ ነበር። እና ጭንቅላት ውስጥ ያለው ስቲል ይሄ ሰውዬ የሚያየው እና የሚያገናዝበው ነገር ያንን ነው። አፓርታይድ ስራተ ማህበር ውስጥ ለምን እነዚህ ጥቁሮች የእሱ ካምፓኒ ሳውዝ አፍሪካ ውስጥ ማንኛውም የውጭ ካምፓኒ መጥቶ በሚከፍት ብራንች በሚከፍትበት ጊዜ 30 ፐርሰንት የሚሆነውን ከመቶ ሰላሳው ሰው የሀገር ውስጥ ዜጋ ነው መቅጠር ያለበት፣ ሰራተኛውም ማለት ነው፣ በህግ አለ። ያንን እያንዳንዱ ማይክሮሶፍት እና አፕል እና ማን ማንም የውጭ ካምፓኒ የአሜሪካን ካምፓኒዎች ኢንተል፣ ሁሉም 30 ፐርሰንት በላይ የሎካል ሰው ቀጥሮ ነው የሚከፍቱት። ቃል ኦንሊ ካምፓኒ አልቀጥርም ያለው የሳውዝ አፍሪካው ሰውዬ የሳውዝ አፍሪካው ቢሌነር ኢሊዮን ማስክ የእሱ ካምፓኒ ብቻ የዚህ የሳተላይት ኢንተርኔት የሚያስተላልፈው አሁን ስሙ ጠፋኝ። እሱ ካምፓኒ ብቻ ኖ፣ አልቀጥርም፣ 30 ፐርሰንት የሳውዝ አፍሪካን ዜጋ አልቀጥርም ብሎ ያልከፈተው እምቢ ያለው ስታርሊንክ ይባላል። የስታርሊንክ ካምፓኒ ነው እንግዲህ የራሱ ሀገር ወልዶ ያሳደገው ሀገር ያን ሁሉ ሀብት የሰራው እዛ በተዘረፈ ብር ተነስቶ ነው። ያ ሰውዬ ነው። የእሱ ካምፓኒ እዛ አይከፈትም ብሎ ይከለና፣ ለዛ አይከፈትም እኔ እስከዛ ድረስ ማለት ከ30 ፐርሰንት በላይ ሰው መቅጠር አልችልም ስላለ የሳውዝ አፍሪካ መንግስት መክፈት አትችልም ብሎ ከልክሎታል፣ በህጉ መሰረት ማለት ነው። ያ ነው ደግሞ አንዱ የሚያናደው እንደመሰለኝ። እንግዲህ ለራሴ በገባኝ መስመር ነው እንጂ እንዴት ሰው በአሁኑ ሰዓት የጠቅላላ ዓለም የሚያው የእሱ ጎርክ ነው። ጎርክ የሚባል ኤአይ እንትን አለው ቻትቦት ያ እሱ ከፍቷል፣ ከትዊተር ጋር የሚሰራ እዛ ላይ እያንዳንዱ ሰው በሚጠይቀው ጊዜ ይህንን ኤአይ ዲስፋንክሽን አድርጎ የሚመልሰው መልስ ስለዛ ሳውዝ አፍሪካ ያለው ጄኖሳይድ መልስ ይመልሳል። ስለ ማንኛውም ስለ ከዋክብት ብትጠይቁትም ወይ ዛሬ ስላለው ዌዘር ምንድነው ዌዘር ሲጠይቁት እንደዛ አድርጎ እንዲመልስ ለአንድ ቀን ሙሉ እንደዛ ሲያደርግ ነበረ። ይሄ ሁሉ ነገር ኤአይኮ የሰው ልጅ የሞላውን ፕሮግራም ነው የሚያነበው እንጂ በራሱ አዳፕት እያደረገ ይለምድ አልመልምድ ግን የሚለምደው የእኛን ኤክስፔሪንስ ነው የሂውማን ኤክስፔሪንስ ነው የሚለምደው። እኛ ካስገባንበት ኢንፎርሜሽን እሱ ላይ አዳፕት እያደረገ ነው የሚለምደው። ግን እኛ ራሳችን ፊድ የምናደርገውን ነገር ነው የሚመልሰው አይደል እንዴ? ያ ፊድ ተደርጎ እንደዚህ እንዲመልስ የደረገው እና ለምንድን እንደዚህ የመለስከው ብሎ ሲጠየቅ ማን እንዳደረገው ተናግሯል። ኢንጂነሮቹ እንደሆነ ያንን እንዲያደረግ ዲስፋንክሽን አስመስሎ ያንን መልስ እንዲሰጥ ትደረገው። ይህ ሁሉ ነገር ይህ ሁሉ በደል ሳውዝ አፍሪካ ያሉ ጥቁሮች የማታርሱትን መሬት እንግዲህ ሰማንያ አምስት ፐርሰንት በላይ ለም መሬት ይዘት ቁጭ ብሏል። አያርሱትም እኮ ሁሉንም ታጥሮ ቁጭ ብሏል። አውሮፓና አሜሪካ ምናምን ስትሄዱ ከመጠብ በላይ ውሻ ድመት ምናምን ይወዳሉ። ለምን እንደሆነ ታውቃላችሁ? ከኛ ድሮ ጥቁር ሰው ልክ እንደፈለጉ ስለሚያደርጉት እንደፈለጉ ስለሚያዙት እንደፈለገ ሲሉ በጣም ይወዱን ነበር። በጣም ልክ ጥቁርን መግዛት ሲያቅታቸው ነው እንትናቸው ወደ ነጭ ወደ አኒማል ወደ እንስሳት የተቀየረው። እና እንዴት አይነት ፍቅር ለአውሬ የሚያሳዩትን ፍቅር ብታዩ፣ አፍሪካ ውስጥ ስላለ ዜብራ ወይ ደግሞ እዛ ስላለ ኤለፋንት ስታወሯቸው ማይ ጋድ ምናምን፣ ስለ ሰው ስታወቁሯቸው ቢ ኬርፉል ዳንጀሮስ ያ የታጠረው መሬት እንግዲህ ሳውዝ አፍሪካ ያላችሁ የሀገሬ ሰዎች ብቻ ይሄ የምላችሁ ነገር እስቲ እንድኮንፈርም አድርጎልን። እያንዳንዱ የታጠረው መሬት ላይ ማለፍ አይቻልም፣ ሰው ማለፍ አይችልም። ግን ማንኛውም አውሬ ማለፍ ይችላል። ይህን ነገር ይዘው ነው ቁጭ ብለው በዓለም ሚዲያ ላይ ፌክ የሆነ ኒውስ ወይ ደግሞ ሚስኢንፎርሜሽን ይዘው እንደ እውነተኛ ነገር አድርገው እኛን አክዩዝ የሚያደርጉ ያቀረቡት ፎቶ የውሸት ነው። ትክክለኛ ፎቶ አደለም። ቪዲዮ ያሳዩት የሰላማዊ ሰልፍ ሲያደርጉ ያሳዩት ቪዲዮ የውሸት ነው። ከዛ ደግሞ ዘፈን ኪል ቦዝ የሚል ዘፈን በፊት አፓርታይድ ጊዜ በዛን ሰዓት ጥቁሮች ታጋዮች የሚዘፍኑት ዘፈን ነበረ አለ። አሁንም በሕግ አልተከለከለም ዘፈኑ የትግል ዘፈን ነው። እሱን ዘፈን እየተዘፈነ አንድ የሳውዝ አፍሪካዊ ነጭ የተገደለ ወይ ምንም የደረገ ነገር የለም፣ ግን የትግል ዘፈን ነው። በፊትም የነበራቸው እና በህገ መንግስቱም አልተከለከለም እና እሱን የሚዘፍነው ግሩፕ ነው። አሁን ችግራቸው ዘፈኑ እኮ አይደለም። ችግራቸው ዘፈኑ ባለፈው የነበረው ፕሬዚዳንት ስለዘፈነ ትንሽ እንትን አሉ፣ ግን ቀሱ በዛው ይዘፍን ነበር። ምንም አላደረጉትም። ምንም ማምጣት አልቻሉም። ይሄ ግን አሁን ችግሩ ምንድን ነው? ኢኤፍኤፍ የሚባል የጁልስ ማሌማ ከዚህ ፊት የነገርኳችሁ ታጋይ አለ፣ የሳውዝ አፍሪካ ታጋይ። እሱ እኮ ጥያቄው በጣም ሁሉም ነገር ተዉትና፣ እስቲ ምንድን ነው ጥያቄው ብላችሁ ስሙ። የሚለው እኮ መሬት፣ የወሰዳችሁትን መሬት፣ የማታርሱትን መሬት መልሱልን፣ ህገወጥ በሆነ መንገድ የዘረፋችሁትን መሬት መልሱ የሚል ፓርቲ ነው ኢኮኖሚ በኢኮኖሚ እስካሁን ድረስ አፓርታይድ ውስጥ ነን ያለ ነው የሚል ፓርቲ ነው። ኢኤፍኤፍ ማለት ኢኮኖሚክ ሊቤሬሽን ፍሮንት ነው ምናምን ነው የሚባለው እና የእሱ ሰው አሁን፣ የዚህ ፓርቲ በጣም ትንሽ ፓርቲ ነው። አሁን ትንሽ ቁጥራቸው እየጨመረ እየመጣ ነው ግን፣ ዋይት ሃውስ ውስጥ የእሱ ዘፈን ሲዘፈን ሰምታችኋል። ዘፈኑን እየዘፈኑ በትክክል ብታዳምጡት ኪል ደቦዋ ኪል ፋርመር የሚለውን ነው የሚያሰሙት እንጂ ዋና ዘፈኑ የሚለው ግን መሬቱን ለማስመሬታችን የተወሰደውን መሬት ለማስመለስ መግደል ያለብን፣ ድሮ ከአፓርታይድ ጊዜ ውስጥ ነው የሚዘፈን የነበረው። አሁንም ግን ከዛ በኋላ መሬቱን አልመለሱም፣ አሁንም ዘፈኑን የሚያስታውሱት እነሱ። እነዚህን ገበሬዎች ንግደል ሳይሆን የሚሉት፣ አንድ ካሬ ሜትር እኮ አልተወሰደም እስካሁን። አንድ ካሬ ሜትር፣ አንዲት ጋሻ ወይ አንድ ምንም ምንም መሬት እስካሁን አልተወሰደባቸው። ገና ለገና ለምን ጥያቄው ቀረበ ብሎ የቤልጅየም ፓርላመንት ባለፈው ጓደኛ የሆነ የላክልኝ ቪዲዮ ላይ የቤልጅየም ፓርላመንት ጁሊየስ ማሌማን ጠቅሶ ዲስከስ እያደረጉት እየተነጋገሩበት ምን ማድረግ ይሻል እንግዲህ ያስቡ። አንድ ሳውዝ አፍሪካ ውስጥ የሚኖሩ ነጮች ያውም በዋ ማለት ትክክለኛ ዘር የላቸውም። ምክንያቱም ግማሾቹ ከሆላንድ ግማሾቹ ከፈረንሳይ ከጀርመን የተቀላቀሉ ናቸው። ከቤልጅየም ግን የነጭ የተባለ ሰው ገና ለገና ስለ እንደው ሊነካ ይችላል፣ ተነኩም እኮ እስካሁን እኮ ማንም አልነካቸውም። ምናልባት ሊጠቁ ይችላሉ ብሎ ውጭ ዩሮፕ ውስጥ ያለ ሀገር ፓርላመንት ስለነሱ ይወያያል። አለ ቪዲዮ ተመልከቱት፣ ስ ዩኒቨርሲቲ ዩቱብ ውስጥ። አሁን እኮ እነሱ ያልገባቸው መሰላቸው እያንዳንዱ የሚያደርጉትን ነገር ዓለም ላይ ያለ ሕዝብ ይመለከተዋል። ይህም ቪዲዮ አማርኛ የሚሰማ የትም አገር የሚኖር አሁን ሳይሆን ለሚቀጥለው አስር ጄኔሬሽን ያዳምጠዋል። ይስ እነሱ ያልገባቸው ወይ ደግሞ ምንም ጉዳይ አይሰጣቸውም ማለት ነው፣ እንጂ እያንዳንዳችን እንሰማለን። ኦኬ፣ ይህ አሁን የሚሉትን ነገር እንሰማለን እና እውነተኛውን ነገር እናውቀዋለን። አለ እንዴ! ምንም ማድረግ ስለማንችል ዝም እያለን ነው እንጂ። አሁን ሳውዝ አፍሪካው ፕሬዚዳንቱ ሊያብራራ ሞከረ፣ ግን ምንም ተደማጭነት አልነበረውም። ምክንያቱም ለምን አታስረውም ለምን ፓርቲውን አፍርሳታ ይሄ ነው እንግዲህ፣ ዲሞክራሲ ዋናው የዲሞክራሲ ትልቁ ሀገር የሚባለው አይደል እንዴ? ማሰር አለብህ ሰው እየሆን ያለው መልሱ